ልጅ ለልጅ ስዝጎኔ ነው። ታውቂያለሽ ለልጅ ለስንት ልጆች እርዳታ ለልጅ ሳንተኛ ቁጭ ብዬ ሲሰበስብ አድሬ ያለው ልጅ ጉዳይ አልደራደርም። ልጅ ስዝ ጉዳይ ይታመመባት እናት ስትመጣ አልችልም። በቃ ቢያመኝም እያመመኝ አድራለው። ለሊቱ ብሩ ሳይሞላ አልቆምም። የቤት ጊዜ በሱ ሕጻን አሁን ሆስፒታል ላላችሁ ለተሳ ትልቁ አካውንቴ ኦልሞስት አንድ ሚሊዮን ፎሎ የደረሰ አካውንት አዘግተውብኝ ምንም አላልኩም። አዲስ ከፍቼ በነጋታው አዳሬን ነው ሲሰበስብላት ያደርጉት የሚፈለገው የሚፈልገው ብር ሳይሞላ እኔ እርዳታ አላቆምም። ቢደክመኝ ቢያመኝ አልጋ ላይ እንዲህ ተኝቼ እኮ ወገቤን አሞኝ እኮ እንደዚህ ተኝቼ እኮ ተኝቼ የምመዘግብ ሰው ነኝ አይደል? ይህን ግን የማደርገው ለፈጣሪ ነው ለሰው አይደለም። ለሰው ቢሆን ይሁን ስድብና ዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉትም። ለጥቅሟ ነው እየተባልኩ አላቆምኩም። ይወድሻው ያለ ስሜ ኮፓ ማሚ ኮሚሽን ትወስዳለች፣ ኮሚሽን ትወስዳለች እየተባለ